ሰላም ሰላም፣ እንዴት ናችሁ? ቅድም ወንድማችን መለቀቁን ገልጬላችሁ ነበረ። አሁን ደግሞ እንደገና ያን ጊዜ አያያዛቸው ልክ ስላልነበረ እንደዛ ደብድቦ ራቁቱን አድርጎ ስላሳዩ እንደገና በአዲስ መልክ ለማሰር ፈልገው እናቱን ጋር ፖሊሶች መጥተዋል እንደገናም ደግሞ እሱንም ወደ አዲስ አበባ ፖሊስ ኮሚሽነር ጌቱ ቢሮ እንድትሄድ ተብሎ መልእክት እንገሩት ተብሎ ሄደዋል። ያው ይሄዳል። ምክንያቱም በሀገር ውስጥ ከኖረ ድረስ ከህግ ውጭ ምንም ሊሆን ስለማይችል የግድ ወደዛም ሄዶ አይቀርም። ግን ይሄ ነገር ያው መንግስት ሆን ብሎ የፍርዱን ሂደት መቀየር ፈልገዋል ማለት ነው። ፖለቲካዊ ውሳኔ ለመስጠት ስለፈለገ የበፊት ያለቁ ጉዳዮችን በእነሱ ላይ የአሰት የወንጀል መራክስ በመጀመር ክሱን ለማርዘም በተለያዩ ዩቲዩቦች በተለያዩ ነገሮች በመንግስት ሰለክት የተደረጉ ሰዎች ቀርበው ማብራሪያና የህግ ትንታኔ እየሰጡ ነው። ለአንድ ሰው የአንድ ሰውን መብት ለመንጠቅ መንግስታዊ የሆነ ስራ እየተሰራ እንደሆነ ሁላችሁም ልብ ይሄ ነገር ጉዳዩ ከሆነ ሰዎች ከተፋቱ ሰባት ስምንት ዓመት ሆኗቸዋል። ፕሮሰስ ላይ ነው የነበሩት ነገሮቹ ተሸጡ ከተባለ ወይ ደግሞ አስራ ሁለት ወይ አስራ ሶስት ዓመት ሊሆን ይችላል እነዛ ያን ጊዜ ይሸጡ የነበሩ ነገሮች ባልና ሚስቶች አብሮ በነበሩ ጊዜ ውክልና ባል ካለው ባልየው ይሸጣል። ምክንያቱም እሷ አንዷን ቦታ ሄዳ መሬት ገዝታ ተቀምጣ፣ ምክንያቱም እሱ ሄዶ ይገዛል። ገንዘቡ ወደ እሱ አካውንት ይገባል፣ ይወጣል፣ ይገባል። እና በመጨረሻ እሱን ለማጥቃት ሲፈልጉ መጨረሻ ላይ እነዛ የተገዙት የተሸጡት ነገሮች አናውቅም ብለው ነበረ። ግን ባንክ እንደገባ በእያንዳንዱ ነገር ተረጋግጦ ወጪ የሆነ መሆኑ በእነሱ በራሷ ወጪ እንደሆነ ስለተረጋገጠ ያን እሱ ለመቀማጭ በፍርድ ቤት አልታሉ። እና ፖለቲካዊ ውሳኔ ለመወሰን የደበደቡትን ልጅ ያስፈረሙት ምን ብሎ ነው ሳመልጥ ነው ልብሴ የተቀደደው ብለን ፈርም ብለው ነው የወጣው። እየተደረገ ያለው ነገር ሁሉም ይስማ፣ አለም ይስማ። እኔ እያንዳንዱ ነገር የተከሰተውን ነገር እያስተረጎምኩ አውሮፓ ውስጥ ባሉ ለአምነስቲ ኢንተርናሽናል የተለያዩ የአውሮፓ ሕብረት የውጭ ጉዳይ መስሪያ ቤቶች ተበትነዋሉ። እንደምታስቡት አደ ዳንስ ዓለም ያውቃል። የኖቤል ተሸላሚ ጠቅላይ ሚኒስትር ያለበት ሀገር ምን እንደሚደረግ አለም እንዲያውቅ ፍርድ በጉልበት እንደሚፈጸም አለም እንደሚያውቅ ሰዎችን አያያዛቸው እንዴት እንደሚያዙ በብሔራቸው ምክንያት እንዴት እንደሚጠቁ የሆነ ስልጣን ያለው አካል ዘመድ የሆነ ወይም ደግሞ በዛ ጎሳ የሚጠራ ሰው የሆነ ነገር ሲሆን ወይም ደግሞ ሲፈልግ ምን እንደሚደረግ አለም እንዲያይ እያንዳንዱ ነገር እየተተረጎመ እየተተነተነ ማስረጃዎቹ በጅ ስላሉ ሁሉንም አቀርባል። ህዝብ ግን እውነታውን ቢያውቅ ጥሩ ነው። ይሄ በጣም ሴሌክትድ የሆነ ነው። ገና ስዩም ይናገራል፣ ሌሎችም ይናገራሉ፣ ሁሉም ሚዲያዎች ይናገራሉ። የጠቅላይ ሚኒስትሩ እጅ አለበት። ጠበቃው ምን አሉ? ጠቅላይ ሚኒስትሩ እዚህ ላይ ምንም አያገባቸውም የህግ ጉዳይ ነው ምናምን እያሉ እንዲበል ተብለዋል። ምክንያቱም ሰው የተባለውን ነው የሚያምነው ብሎ ነው የሚያስቡት። ይህን ለሁሉም ሰው ሼር አድርጉልኝ፣ እውነት የሚፈልጉ ሁሉ ይስማ። ስላዳመጣችሁኝ አመሰግናለሁ። ማፊያ ደራይተህ ሌላውን የምታጠቃበት የምታሳድድበት ወይንም ደግሞ የሆነ ግለሰብ ታዋቂ ስለሆነ ወይ ስላልሆነ ወይም ከሆነ ሰፈር ስለመጣ ስላልመጣ ጠቅላይ ሚኒስትር ይድረስልኝ ተብሎ እስካሁን ድረስ ለምን ጠቅላይ ሚኒስትር አልደረሰላትም ወይም እኛ ለምን ተደራይተን አንደርስላትም የሚል አይነት እሳቤ ተገቢ አይደለም። እሷ ብቻ ሳይሆን ለማንም ይሄ ወደ መንጋ ፍርድ ወይም ወደ ሞ ፍርድ ወይም አንዱ አድማጫችን ትራያል ባይ ሚዲያ ሶሻል ሚዲያ ያለው ከገለቴ ጋር ተያይዞ አስተያየት ሰጣለሁ፣ ሕግ ነክ የሆኑትን ነገሮች የመጀመሪያው ሕግና እውነት መካከል ያሉት ቁርኝት ምንድን ነው የሚል ነው። አንተም በከፊል ነክተዋል። ብዙ ጊዜ የሚመስለን ሕግ እውነትን ፈልፍሎ የማግኘት ነው የሚመስለው። ፍትህ ነው የሚባለው እንጂ እውነትም አይደለም። ኖርማሊ የፍትህ ስርዓት ነው የምንለው እንጂ የእውነት ስርዓት አይደለም። እውነት ቢኖር አይዲየል ቢቻል እውነት ቢገኝ ጥሩ ነው። በቃ ሁኔታው ፈቅዶ ሪሶርሱ ፈቅዶ ጊዜው ፈቅዶ በቂ ምርመራና ማስረጃ ተገኝቶ እውነቱ ቢወጣ ጥሩ ነው። እሱም አሰምሽ ነው። ነገር ግን ሁልጊዜ እውነት ጉዳይ አይደለም፣ የማስረጃ ጉዳይ ነው። ማን ነው የሚያሳምን? በውሸት አንዳንድ ጊዜ በውሸት ተቀነባብሮ እንኳን የሚያሳምን እስከሆነ ድረስ በግሉ ቢያውቅም ዳኛ ባይዘው ወይ ጎረቤትም ቢሆን አምሶሪ እያለ ነው መፍረድ ያለ። ምክንያቱም ማስረጃ ሳይኖር እኔ በግሉ

ምክንያቱም አይኖርም ደግሞ ይሄ ወንጀል ማለት ስለዚህ ይሄም አንዱ ፓርቱን መታወቂያ ነው። ስለዚህ በፍርድ ቤት ስርዓት ያ መታየት ነው ያለበት። ስለዚህ ፍርድ ቤት የሚወስን ከሆነ ፍርድ ቤት ደግሞ ማስረጃን አይቶ ያሉትን አከራክሮን ውሳኔ የሚሰጠው በደቦም በውግንናም ማለት የሚሆን ሶስተኛ እዛ ላይ የሚቀርቡ ነገሮች ደግሞ ትንሽ ከሪያክሽኑ በፊት ማለት ነው። እዛ ላይ የቀረቡ ነገሮች ፋክቶች እርስ በራሳቸው የሚራገጡ ሆኖ አግኝቻለሁ። እውነት ሁነት የተጠበቀ ነው። ቅድም እውነት ሊኖራት ይችላል። አንዱ ሌላውን አጅበር ሊኖች ለመጣበታል የአንዱ ንብረት በብዙ ቁጥር የሚታሰብ አስራ አንድና አራት አምስት መኪኖች እና ሌሎች ሲሸጡ እስኪተላለፉ ድረስ በባልና ሚስት ግንኙነት ስላልተካደ ባልና ሚስት በነበረበት ጊዜ ያንን ልታደረግ የምትችለው ውክልና ከሰጠ ብቻ ነው። ኖርመሊ ደግሞ ብነው ለዛም የውክልና ጉዳይ ነው። ውክልና ትስተት ሁለት ነገር ነው የሚው አንደኛ፣ ውክልናውን ስትሰጥ ስፔሲፊክ ጉዳይ ነው። ሁለትን ውክልና ጠቅላላ ውክልና አለ ስፔሻል ውክልና ትምን የማስተላለፍ ንብረትን ለሶስተኛ ወገን ማስተላለፍ፣ ሽያጭ፣ በሌላ መልኩ ማስተላለፍን ያጠቃለላል ወይስ አጠቃልልም? የሚለው ውክልና የሰጠው ግለሰብ ነው። ያንን የሚያደርግ የሚመለከተው እሱ ነው። ተቀባይና ውክልና ተቀባይ በተሰጠው ማንዴት መሰረት ያለመፈጸም፣ ከዛም አልፎ ደግሞ የማይገባውን ጥቅም አግኝቶ ከሆነ ቃልተገባ ጥቅም አለፉ ሪችመንት ያ ደግሞ የሚጠይቅበት የራሱ ስርዓት አለ። ያንን ስትጠየቅ አንደኛው ክልና ትሽራሉ። ቤዚካ ሱ ሚ ትሽራሉ ቶሎ ብለህ ትሽራሉ። ካልሆነ ደግሞ ፍርድ ቤት ጉዳዩ ስታመጣ ይርጋ ደግሞ አለ። ይርጋ የሚባል ነገር አለ። አንፎርቹኔት ይህም ሀቅ ኖሮ በይርጋ ልትገደብ ትችላለህ። ይህም እየተደረገው የሁለት ነገርን ባላንስ ለማድረግ ከሳሽና ተከሳሽ ከሳሽ እውነትን የማውጣትና ፍትህ የማግኘት በሌላ መልኩ ደግሞ የተከሳሽ ለዘላለም ጥልፍ እያጣን ላይ ለማድረግ ይርጋ ነው ግን ስለዚህ ያንን ነገር ማየት ተገቢ ነው የሚለው ከዚህ ሁሉ ስንወጣ ደግሞ ወደ ማህበራዊ ጉዳይ ስንመጣ እነኚህን ነገሮች የግዞት ሳይደረግ ከዛም አልፎ ደግሞ ይህ ነገር የተደረገው በተገቢ ሁኔታ ተደርጎ ነው ወይስ አድቫንቴጅ ወስዶ መኒፕሌት አድርጎ በጉበት እና በማጭበርበር ነው የሚለው መታየት ነው ያለበት። እና ከዛም አልፎ ሁለት ነገሮች ያሳስቡ። አንደኛው ድረሱልኝ ሲባል ድረሱልኝ የድረሱልኝ ቅሬ በምን መልኩ ምን መልክ ነው ምን መልክ ድረስልኝ በህግ ከሆነ የራሱ ስርዓት አለ የማህበራዊ ድረስልኝ ከሆነ አንዱ አበረታታ አለ በሞራል ሁለተኛ በሀብትም በገንዘብም ታሰባስባለ ከዛ በዘለለ ግን ማፊያ ደራይተ ሌላውን የምታጠቃበት የምታሳድድበት ወይንም ደግሞ የሆነ ግለሰብ ታዋቂ ስለሆነ ወይ ስላልሆነ ወይም ከሆነ ሰፈር ስለመጣ ስላልመጣ ጠቅላይ ሚኒስትር ይድረስልኝ እስካሁን ድረስ ለምን ጠቅላይ ሚኒስትር አልደረሰላትም ወይም እኛ ለምን ተረዳይተን አንደርስላትም የሚል አይነት ተሳቤ ተገቢ አደለ ሳ ብቻ ሲሆን፣ ለማንኛውም ይሄ ወደ መንጋ ፍርድ ደግሞ ወደ ወይም አንዱ አድማጫችን ትራያል ባይ ሚዲያ ሶሻል ሚዲያ ያለ ይስ ድሮ ትራያል ባይ ኦርዲል አለ፣ ትራያል ባይ ፖርት አለ፣ አሁን ደግሞ ትራያል ባይ ሶሻል ሚዲያ እና የታየውን ቅድም እንዳልኩ እኔ ያላቅም ፖሊስ ዋል ካላወቀ ምንድነው? አዲስ አበባ ላይ የተደራጀ ማፊያ ቡድን አለ። ያ ማፊያ ቡድን ደግሞ ህግን ብን ሰው የፈለገውን የሚበድልበት የፈለገውን ደግሞ ሰ የሚነሳበት ላይ መድረሳችን ያየ ነው እና ከሁሉም ደግሞ የገረመኝ ተሯርጦ ጠዋት ላይ ድጋፍ ያሳዩ ሰዎች ስም አይተው ነው ባየ እኔ እኔ እኔ እኔ ነኝ እየተናገርኩ ያለት በጣም በጣም ዘመን ላይ መድረሳችን የማህበራዊ ግንኙነታችን እየተበጣጠሰ መሆኑ ከሚያሳዩ ነገሮች ውስጥ አንዱ ብቸኛ አይደለም፣ አደለም አንዱ ማሳያ። ይሄን ሰዎችን ገና በስማቸው በስማቸው አይተው ታርጋ እየሰጥ ነው። ከዚህ ሰፈር ነው፣ ከዚህ ብሔር ነው፣ ከዚህ ፖለቲካ ማህበረሰብ ነው እየተባለ ሆ ብሎ ፍትህ ይገባዋል፣ ሆ ብሎ እንደገና ደግሞ ገልብተው ተመሳሳይ ነገር መናገርን ነው እና ከዚህ ግለሰብ ጋር ተያይዞ አባቱ ስም አይተው የተወሰኑት የሆነ ቡድን ያደረጉት የተወሰኑ ከሰዓት ደግሞ አይደለም ተባለ እነኛው ሰዎች አንድ አደሉ በቡድን ተገልብጠው መጀመሪያ ምንድን ነው አይ ገለቴም ከማንም አትበልጥም፣ ጠቅላይ ሚኒስትርም አይመለከተው፣ መንግስት እዚህ ውስጥ እጁን አያስገባ ብለው ጮሆ መጀመሪያ ትግራዋይ ስለመሰላቸው ነው። እነኛው ሰዎች እንደገና ተገልብጠው ደግሞ ከሰዓት አይ ፍትህ ለገለቴ ፍትህ በቃ ፍትህ መምጣት አለበት እሷን ፍት ይገባታል የሚሉ አይነት ነገሮች ነው ያሉ። ይህን የሚያሳየኝ አረ ነውር ነው ማለት ራሱ ነውር የሆነበት ዘመን ላይ እየደረስን ያለን፣ ነውር ራሱ ነውር ነው ማለት ራሱ ነውር እየሆነን ያለው እና በጣም አሳሳቢ ነው የሚሆነው። እንደ ኬዝ ስተዲን የወሰድነው እንጂ አንድ ግለሰብ ወይም የአንዲት አትሌት ጉዳይ ብቻ አይደለም። የደቦ ፍትህ ለማንም አይመለስም። ሁሉንም ተራ በተራ እየቆረጣጠመ ይበላል የሚለውን ነው እኔ ያሳሰበኝ። በዛም በዛም ነው አጀንዳ ያደረግኩት። የህግ ጉዳይ ደግሞ በህግ በኩል በደንብ መታየት ነው ያለበት። የሃይማኖትን የህግን፣ የሞራላዊ ህጎችን እና ሲቪል ህግን አንድ ላይ በአንድ በላልቅ ጥሩ ነው ብዬ አስባለሁ ፍትህ ለሁሉም ይገባል። ፍትህ ከተባለ ደግሞ ኤክስ ዋይ ዚ ስለተባለ ሳይሆን ስርዓቱን ተከትሎ መሆን አለበት የሚል መልእክትም እግረ መንገዱ ማስተላለፍ ስለፈለግኩኝ ነው። ምናልባት ጊዜ አንድ ፕሮግራም ሰርቻለው። ሌሎቹም የደቦ ፍርድ ነው ትልቁ ነገር ኢትዮጵያን የሚያሰጋት ከሚያሰጋት ችግሮች ውስጥ ብለው ያነሳሉ። ይህንን ደግሞ በየጊዜው ክራይሲስ ሲፈጠር እናያለን። አንድ ነገር ሲመጣ የደቦ ፍርድ መንጋ የሚለው ለዛሬ ወንብዬ ስለተውኩት ነው በደቡብ ፍርድ ላይ የምናያቸው ተመሳሳይ ሰውዬ ጠዋት የተናገረውን ነገር የተበዳይን ወይም በዳይን ብሔር ካየ ማንነት ካየ ወይም የፖለቲካ አስተላለፍ ካየ በኋላ ሁሉ የሚሽርበት። ሁለተኛ እንደገና ደግሞ በፍትህ ስርዓቱ ላይ ሰዎች እምነት እንዳይኖራቸው ለራሳቸው ሲወስኑላቸው ፍትህ ስርዓቱ ላይ አስተያየት የማይሰጡ በሌላ መልኩ ደግሞ ጥቅምን የሚነካ ከሆነ የፍትህ ስርዓቱን ትቶ በደቦ እዚሁ ሶሻል ሚዲያ ላይ መወሰን። እንግዲህ እኔ ቲክቶክ ሰፈር የለውም፣ በግሌ እዛ ላይ በተለይ ፍርዶች በደንብ እንደሚሰጡ ነው። በቃ ማንም ሰው ተነስቶ የጠቅላይ አቃቢ ህግ ዳኛም ይሆናል፣ የጠቅላይ ፍርድ ቤት ዳኛም ይሆናል፣ አቃቢ ህግም ይሆናል፣ ከሳሽም ይሆናል፣ ፖሊስም መርማሪም ይሆናል እና በዚች ሁለት ወራት ብቻ ሶስት ነገሮች አይተናል። አንዱ ከአርቲስቱ መታሰር ጋር ከቀነኒ መሞት ጋር ተያይዞ እንደምታስታውሰው ነው። መልሶ ደግሞ የገለቴ ጉዳይ አሁን ሰሞኑን እያነጋገር ነው። ተመሳሳይ የሆነ ከዛ በፊት ደግሞ የዛች ሕፃን አብን ነው ፌቨን አብን ጉዳይ ነበሩ። በዚች ስድስት ወራት ብቻ የደቦ ፍርድ ምን እንደሚመስል እያየን ምን ያለ ነው እና እንዴት ነው እያየ ያለው እንዴት ስተረዳ የደቦ ፍርድ እያስፔድ በሌላ መልኩ ደግሞ የረሳውት ነገር አለ። ማሳያ የሚሆነው አንድ ታዋቂ ጋዜጠኛ ታስሮ ተፈቷል እና የሚገርመው፣ ከድሮ በተቃራኒ የሚመስለኝ እኔ በኔ እይታ ከኢህአዲግም የባሰ ፍርድ ቤት አሁን በአንጻራዊነት ሲታይ በነፃነት ይወስንላል። ፖሊስ ግን ወይ በጉልበት አልፈታም ይላል፣ ወይም አስሮ አያቀርብህም ካልሆነም ደግሞ ከፍርድ ቤት በር ላይ ነው አፍኖ የሚወስደው እና ይህም እንደ አዲስ ወረርሽኝ እየተስፋፋ የመጣ ይመስለኛል። በእኔ በኩል እግረ መንገዱን ልግለጽ ብዬ ነው። አንተ እንዴት ነው የተረዳው?